ሰላም ናችሁ ቤተሰቦች፣ እኔ ደህና ነኝ፣ የእግዚአብሔር ይመስገን። ይህን የምታዩትን የሚመስል ይመስል እንደፈለጋችሁ ማለት ነው የፈለጋችሁትን ነገር የምትሰሩበትን በጣም በቀላል ወይ አሳያችኋለሁ ማለት ነው። ያው እንደምታዩት በጣም የሚገራረሙ ማለት ነው። እንደ እናንተ ፍላጎት የራሳችሁን ቻናላችሁን ስም በመጠቀም የምትፈልጉትን ነገር ነው የምትሰሩበት ማለት ነው። እሱንም አንድ አፕሊኬሽን ብቻ በመጠቀም እንደ በቀላሉ እንደምትሰሩ አሳያችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። እሺ፣ ቻናል ቤተሰቦች አፕሊኬሽኑ ግሮክ ይባላል ማለት ነው። ይሄን ነው የሚመስለው። ፕሌይ ስቶር ላይ ወይም አፕ ስቶር ላይ ማውረድ ትችላላችሁ ማለት ነው። ስለዚህ ምን እንደምታደርጉት እንደገባችሁ እንዳወረዳችሁ ኦፕን የሚለውን ከነካችሁ በኋላ ጉግል አካውንት ጠይቃችኋል። እሱን ከነካችሁ በኋላ ስለዚህ ቻናል ቤተሰቦች ጉግል አካውንታችሁን ካስገባችሁ በኋላ እንደዚህ ይመጣላችኋል ማለት ነው። አስክ ኤኒቲንግ የሚል ካታይ ይመጣል ማለት ነው። የምትፈልጉት ነገር የምትጠይቁበት ነው። እኔ ለምሳሌ አሁን ኮፒ ስት ማድረገውን እንትን ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ቀጥታ መጠቀም ትችላላችሁ ስማችሁን እየቀየራችሁ ማለት ነው። ስለዚህ ጫና ርጌዝና ፔስት ብለዋለሁ ማለት ነው። የጫና ርጌዝ ፔስት ብያለሁ ማለት ነው። እንደዚህ ፔስት ካደረጋችሁ በኋላ እናንተ መቀየር ነው ስማችሁን። ለምሳሌ እዚህ እፎይታ ቴክ ይላል ማለት ነው። እፎይታ ቴክ የሚለው መቀየር ነው። እኔ መኪና ያደረኩትን ደግሞ እናንተ የፈለጋችሁትን ሌላ ነገር ማድረግ ትችላላችሁ ማለት ነው። ለምሳሌ ከላይ መኪና ምናምን የስፖርት መኪና ምናምን ይላል ማለት ነው እንደምታዩት። ሰማያዊ የሆነ የስፖርት መኪና ይኑር ምናምን ይላል ማለት ነው። እናንተ ቤት ማድረግ ትችላላችሁ አላችሁ ማለት ነው። የፈለጋችሁትን ነገር ወይም ሌላ የምትፈልጉትን ነገር ብትጽፉበት ሌላው እንዳለ ሆኖ ማለት ነው። ምንድነው፣ መጨረሻ ላይ ከጨረሳችሁ በኋላ ይሄኛዋን ሴ እንደምትለዋን ትጫናላችሁ ማለት ነው። እሺ፣ ጫኔ ቤተሰቦች፣ ይሄ ይሄን የሚመስል እንትን ሰርቶልናል ማለት ነው። እንደምታዩት ይሄን ይመስላል ማለት ነው። ይሄን የሚመስል እንትን ሰርቶልኛል። ስለዚህ ቤት ብትሉትም እናንተ የፈለጋችሁትን ያላችሁትን የሚሰጣችሁ ማለት ነው። እንዳል እንደነገርኳችሁ በአማርኛ ነው ምንትን ያልኩላችሁ ማለት ነው። ዜም እንደምናደርገው እንደዚህ ነካ ታረጉና ከታች ዳውንሎድ የሚላል ዳውንሎድ የሚላል አንዴ እናካለን ዘኔው ዳውንሎድ ኮምፕሊት ብሏል ማለት ነው፣ የቻናሌ ላይ ቤተሰቦች። ስለዚህ ቀጥታም እንደምናደርግ እንደገና ወደኋላ ኋላ እንመለስና ይሄን ነካ እናደረግና ኒው የሚለውን እንነካዋለን። ዘን ኒው የሚለው ከነካን በኋላ ያው ከዚህ ላይ ክሬየት ቪዲዮ የሚላል ማለት ነው። ክሬየት ቪዲዮ የሚለውን አንዴ እንነካዋለን። ዘም እንደምናደርገው አሁን ያወረድነውን አንዱን ያን ፎቶ እንነካልታለን ማለት ነው። ያው ሊንክ አናላሳያችሁ አሁን ወደ ቪዲዮ ልቀይረው ነው ማለት ነው። እንጠብቀዋለን። የቻናል ቤቶች ሰዎች አታች እየቆጠረ ነው ማለት ነው። አሁን ወደ ቪዲዮ እየቀየረልን ነው እንጠብቀዋለን። የቻናል ቤተሰቦች ወደ ቪዲዮ ቀይሮልናል ማለት ነው። ይሄን የሚመስል ቪዲዮ ቀይሮልናል ማለት ነው። ለምሳሌ ፎቶውን አሁን የራሳችሁን ፎቶ አድርጋችሁ ቢሆን እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። እንደምታዩት ይሄን የመሰለ ቪዲዮ ሰርቶልናል ማለት ነው። ዜን ከታች የዳውንሎድ ምልክት አለች እሷን ዳውንሎድ የምትለዋን አንዴ ነካ አድርገን ዳውንሎድ ማድረግ እንችላለን ማለት ነው። እዚያ በተጨማሪ ደግሞ ኦፕሽንስ የሚለውን ይችል አንዴ ነካ ታደረጉና ማለት ነው። ዜን ፈን የሚለው እንትናውታላችሁ ፈን የሚለው እንትናውት የሚመጣው ላሳያችሁ። የቻናል ቤተሰቦች ይችን ኦፕሽኗን ነክተ ማለት ነው። ፈን የሚለውን ስለነካ ነው አሁን ትንሽ ለየት ያለ አሪፍ ሆነ ቪዲዮ ነው የሚሰራል ማለት ነው። እንዴት እንደሆነ እንደምታዩት ይሄን የሚመስል ቪዲዮ ሰርቶልናል ማለት ነው። ፈን ሲሆን በቃ እንደዚህ የሚመስል ነገር ከላይ ስማችን አለ ማለት ነው። ላይክ ኤንድ ሰብስክራይብ ማይ ዩቲብ ቻናል የሚል አለው ማለት ነው። ከታች ደግሞ ታንክስ ፎር ሰብስክራይብ የሚለውን አድርገንበታል ማለት ነው። ይሄን እንደፈለጋችሁ መቀየር ትችላላችሁ። እሺ ቻናሌ ቤተሰቦች ኒው ሌቭልን ላሳያችሁ፣ ስሙን ቀይሬ ላሳያችሁ ማለት ነው፣ እንዴት እንደሚሆን። ይሄ ኒው የሚለውን እንከዋለው ማለት ነው። ዜም ምንድነው የማረገው፣ ዲስክሪፕሽን ላይ ያስቀመጥኩትን ኮፒ ስታረጉና፣ ዜም በኋላ ኢፎይታ ቴክ የሚለውን ሌላ እላዋለሁ ማለት ነው። ቀይሬ ላሳያችሁ፣ ለምሳሌ ኢትዮጵያን ኢኮኖሚ ብዬዋለሁ ማለት ነው። ለምሳሌ እንደዚህ እንዲሆን ሊፈልጉ ኢትዮጵያን ኢኮኖሚ ያልኩት ማለት ነው። ለምሳሌ ከታች ደግሞ ላይክ ኤንድ ሰብስክራይብ የሚለውን እንዳለ ሆኖ ከታች ደግሞ ታንክስ ፎር ሰብስክራይብ የሚለውን እኔ ወደ ሌላ እንትን መቀየር እችላለሁ ማለት ነው። ለምሳሌ ታንክስ ፎር ሰብስክራይብ የሚለውን ዋቺንግ ልበለው ለምሳሌ እንደዚህ ይያለው ታንክስ ፎር ዋቺንግ ይያለው ማለት ነው። ሌሎችን የሚቀየሩትን መቀየር ትችላላችሁ ማለት ነው። ስለዚህ እንደምናደርገው ቀጣ ሴንድ እንለዋለን ዜን ሰርቶልናል ማለት ነው። ኢትዮጵያን ኢኮኖሚ ብሎ ከታች ደግሞ ታንክስ ፎር ዋችንግ ብሎ አስተካክሎ ሰርቶልናል ማለት ነው። ልክ እንደኛ እንደሰጠነው ማለት ነው። ስለዚህ እናንተ እንደዚህ የፈለጋችሁትን ስም ብትሰጡት የፈለጋችሁትን ነገር ያደርግላችኋል ማለት ነው። በዚህ መሰረት እናንተ ስማችሁ መቀየር ትችላላችሁ። አማርኛም ስለሆነ ማለት ነው። ሌላው አማርኛውን ከላይ እንደምታት ደማቅ ዘመናዊና፣ ጥሩን የሆነ ዩቲዩብ ማስታወቂያ ምስል ነው። በደመቀ አረንጓዴ አንጸባራቂ ክብ መሃል ላይ ያተኮረ ፊትለፊት የሆነ ዘመናዊ ዘመናዊ የስፖርት ሰማያዊ የስፖርት መኪና ይላል ማለት ነው። እሱን ለምሳሌ ወደ ቤት ልቀይርና ላሳያችሁ። ለምሳሌ ፔስት ላለው እንደነግርኳችሁ ያተኮረ ምን ይላል ፊት ለፊት ሰማያዊ የስፖርት መኪና ይላል። እኔ ቤት ልበለው ማለት ነው። የስፖርት መኪና የሚለውን አጠፋና ያው ያተኮረ ፊት ለፊት የሆነ ዘመናዊ ቤት ልበለው ማለት ነው። ስለዚህ ያው ዘመናዊ ቤት ይኑር ብየዋለሁ ማለት ነው። እንደገና አሁን ቅድም ቀይሬው ስለነበር ኢትዮጵያ ኢኮኖሚ የሚለውን እፎይታ ቴክ በሚለው ቀይረዋለሁ ማለት ነው። ይኸው እፎይታ ቴክ ብየዋለሁ ማለት ነው። ቀጣይ ሴንድ ላይ ስለዚህ የቻናል ቤተሰቦች ይሄን የሚመስል እንትን ሰርቶልኛል ማለት ነው። ያው መኪናውም እንዲሁም አለች፣ ቤቱም የሚገርም ምናም ቤት እንደዚህ አድርጎ ሰርቶልኛል ማለት ነው። ይሄው እንደምታዩት ነው ማለት ነው። ይሄን የመሰለ እንትን አድርጓል። ለምሳሌ ከዚህ ላይ የፈለኩትን ነገር እንዲኖር እንዲኖር የመፈልገውን ነገር ማስቀመጥ ይችላለሁ ማለት ነው። ለምሳሌ እንደዚህ ብዬ እጨምርበት ዜራርቱ ፍሬንድ ሳውት ሳይድ ሳውስ ይያለው ሁለት ጓደኛሞች ከቤቱ ውጭ ላይ እንዲሆኑ አድርግ ልብ ይያለው እና ይዋለን ይህ ቻናል ቤተሰቦች ሁለት ጓደኛሞችን ከስካውጭ አድርጎ ማለት ነው ካለ ፎይታ ቴክ ብሎ አምቶልኛል ማለት ነው። ዜን ምን አረጋለው? ይሄን ዳውንሎድ የሚለውን እንጫናለው። ዜን ነው ዳውንሎድ ኮምፕሊት ሁላል ማለት ነው። ዜን ምን እንደማደርገው እኛውን ኤክስል እና ከተያሁንም እንደገና ኒው ኮንቨርሴሽን የሚለውን እንጫናና ክሬት ቪዲዮ የሚለውን እንጫናለው። እዚህ ምን እንደማረገው የአሁኑን ፎቶ እሰጠዋለሁ ማለት ነው። ኦፕሽን የምትለዋን ነክታችሁ ፈን መሆኗን መንካት አለባችሁ። ፈኒ ይበሉት፣ ፈኒ ከነካችሁ በኋላ ቪዲዮውን ይጀምርላችኋል። በጣም አሪፍ የሆነ ቪዲዮ እንዲሆን እንደነገርኳችሁ ፈን የሚለው ነው ማለት ነው። ቤተሰቦች ይሄን የመሰለ ቪዲዮ ሰርቶልናል ማለት ነው። ቪዲዮ አልቋል። ይኸው እንደምታዩት ነው። ይሄን መሰለ ቪዲዮ ነው የሰራን ማለት ነው። ስለዚህ እንደፈለጋችሁ እናንተ የምትፈልጉትን እንትን መስራት ትችላላችሁ ማለት ነው። ይሄው እንደምታዩት ነው። ስለዚህ እናንተ የተለያየ ነገር እየጨመራችሁ የፈለጋችሁትን ነገር እንትማ ትችላላችሁ። ሞክሩና አሳይ ማለት ነው። የራሳችሁንን ፎቶ ማስገባት ትችላላችሁ። ጥያቄ ካላችሁ ኮሜንት ላይ እመልስላችኋለሁ። ይመቻችሁ።